ስለ አትሌት ገለቴ ጉዳይ ሁለት አዳዲስ መረጃዎች ተሰምተዋል። አንደኛው አስደሳች ሲሆን፣ ሌላኛው መረጃ ግን ደረሰብኝ ያለችውን የመዘረፍና እየደረሰብኝ ነውም ስላለችው ማስፈራሪያ ሀሳብ አቅጣጫ አስቀየረ ሆኗል። የገለቴ ቡርቃ ነገር በሚዲያ ከተሰማ በኋላ መነጋገሪያ ሆኖ እንደቆየም ይታወቃል። ለዓመታት የለፋችበትን ንብረት ባለቤቴ ባለችው የትዳር አጋሯ መዘረፏን በሚዲያ ወጥታ ካጋራሽ በኋላ መነጋገሪያ ሆና እንደቆየችም ይታወቃል። መጀመሪያ በ በግመዳ ሾ ላይ ቀጥሎም በሰይፉ ሾ ላይ ቀርባ የደረሰባትን ነገር ያስረዳችው አትሌት ገለቴ ከንብረቱ መጥፋት በላይ ለህይወቴ አስጊ ሁኔታ ውስጥ ነኝ ያለሁት ዛቻና ማስፈራሪያ እየደረሰብኝ ነው ስትል መግለጿ የጉዳዩን አሳሳቢነት አክብዶት ነገሩን አክርሮታል ይህን ጉዳይ ከርሷ ባሻገር ሀገርን መድፈር ባንዲራን እንደመናቅ ነው የሚቆጠረው እንዴት ህግ ባለበት ሀገር ይቺን የመሰለች አትሌት በፍትህ እጦት ትንከራተታለች የሚሉ ድምጾች በርክተው ተሰምተዋል ተገልጿል በትናንትናው ለት ጧትም ነገሩን ከስር መሰረቱን እናውቀዋለን ሲሉ ለሚዲያዎች መግለጫ የሰጡት የአትሌቲክስ ፌዴሬሽን የገለቴን ጉዳይ መንግስት ይመልከተውና ፍትህ ያሰጣት እርሷ በብዙ የተጎዳች ከፍርድ ቤት ፍርድ ቤት ስትንከራተት ልጅ እንኳን የሌላት አሳዛኝ ሴት ናት የሚሉ ሀሳቦች ተሰንዝረው እንድረስላት ሲባል ውሏል ማምሻውንም በላቤ ያመጣሁትን ንብረት ዘረፈኝ ያለችው ባለቤቷ አቶ ታደለ ገብረ መድን በቁጥጥር ስር መዋሉ ታውቋል ከዚህ በተቃራኒ ደግሞ ታደለ ቤተሰቦች የገለቴን እውነት ሊያስቀይር የሚችል ያልተጠበቀ መረጃም ተሰምቷል። ለመሆኑ አቶ ታደለ ገብረ መድን እንዴትና በምን ሁኔታ ውስጥ በቁጥጥር ስር ሊውል ቻለ? ከቤተሰቡ የተሰማው ያልተጠበቀ መረጃስ ምንድን ነው የሚለውን እንነግራችኋለን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆይታችኋል። ስለ አትሌት ገለቴ ባለቤት ማምሻውን የተሰማውን መረጃ ልናደርሳችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜ አብራችሁን እንድትቆዩ ጋበዝን። የገለቴ ጉዳይ

እጅግ አስገራሚ ሆኖ ሰነባብቷል። በዛሬው ዕለትም በርካታ ሚስጥሮች፣ እልፍ ያልተነገሩ ጉዳዮች ሲነገሩ አምሽተዋል። ያን ጊዜም ለሁሉም ነገር መነሻ የሆነው በ2009 ዓ.ም ላይ ባለቤቷ ታደለ ለገለቴ ጥሎት የሄደው ብጣቂ ወረቀትም አጃኢብ የሚያሰኙ መልእክቶችን የያዘ ሆኗል። ከወረቀቱ ጫፉ ላይ የተቀመጠው እንደ መግቢያ የተመለከተው መልእክትም እንዲህ ይላል፣ ይህን ስታነቢ ተረጋግተሽ እናም አስተውለሽውን ሁሉም በጊዜ ውብ ይሆናል። የካቲት 8 ቀን 2009 ዓ.ም ይላል። እግዚአብሔር ፍቅር ነው በማለትም ወደ ጉዳዩ ለመግባት ይንደረደራል። ሃኒ እንኳን በሰላም ገባሽ መንገድ ጥሩ ነበር። በእርግጥ አሁን ከዓመታት በኋላ ደብዳቤው ሲወጣ ያነበቡ ሰዎች በሙሉ የመሰናበቻ መርዶ ሊናገር ሀኒ ማለቱ ምን ያደርጋል ብለው እየተቹም ይገኛሉ። ለማንኛውም ሀኒ እንኳን በሰላም መጣሽ መንገድ ጥሩ ነበር ካለ በኋላ ስለ ውድድሩ ምንም አላልኩሽም መረጃው ስለሌለኝ ነው ውድድሩ እንዴት ነበር በሚል በጥያቄ ምልክት ያስቀምጣል። በተረፈ ላሳውቅሽ የምፈልገው ጉዳይ እንደሚከተለው ነው ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ። ስለሆነም የምሄድበት ቦታ ስልክ ላይ ስራ ይችላል። ከሰራልኝ እደውላለሁ፣ ካልሆነም ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባት ይህንን ሳደርግ ለውጥ አገኛለሁ ብዬ ስላሰብኩም ነው በሚል በጽሁፉ በኩል ስለ ጉዳዩ ለማስረዳት ይሞክራል። በዚህ ብቻ አላበቃም፣ ጽሁፉ ይቀጥላል። እናም ይህንን ውሳኔ በመወሰኔ በጣም አዝናለሁ። ባይሆን ደስ ይለኝ ነበር፣ ግን ለሁለታችንም ሰላም ሲባል መሆን ያለበት ጉዳይ እንደሆነ አምኛለሁ። ስለዚህ ራስሽን አረጋግተሽ ስራሽን ቀጥይ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እርሱንም በአግባቡ በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህንንም ውሳኔ የወሰንኩት ለሁለታችን ደህንነትስን ነው። የሚቀጥለው እስከሚሆን ድረስ ግን ሰላሙን ሁሉ መኝልሽ አለው። ታደለነኝ ቻው የሚለውን ወረቀት ትቶላት ከሄደ በኋላ ሰባት ዓመታትን በእንግልት እንዳሳለፈችና ትዳሯን ብቻ ሳይሆን ንብረቷንም መዘረፏን በገመዳና ሰይፉሾ ላይ ቀርባ ካጋራች በኋላ በርካቶች ድምፅ ሊሆኗት ተንቀሳቅሰዋል። የገለቴ ነገር አሁንም ጫፉ እንጂ ዳሩ የቱ ጋር እንደሆነ አልታወቀም። የአትሌቲክስ ፌዴሬሽን ከገለቴ ጋር ተያይዞ በተነሳው ጉዳይ ሳቢያ መግለጫ ሊሰጥም ችሏል። በዚህም ገለቴ ደረሰብኝ እንዳለችው አይነት ጉዳት ኢትዮጵያ ውስጥ እጅግ መበራከቱንና ሚዲያ ላይ ያልወጡ ብዙ ጉዳቶችን ተሸክመው ያሉ ስለመኖራቸውም ተገልጾ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ ወዳጆቿ የሆኑ የፌዴሬሽኑ አመራሮች፣ መንግስትም ሆነ ጉዳዩ የሚመለከታቸው አካላት የገለቴን ጉዳይ ስራዊ ብለው እንዲከታተሉ ታሳስበው እነርሱም ከእርሷ ጎን እንደሚቆሙ በመግለጫቸው አስታውቀዋል ገለቴ ሚዲያ ላይ ቀርባ መበደሏን ገልጻ ከተናገረች በኋላ ብዙዎች እንዴት አንድ ሰው በተለይ የሀገር አርማ የሆነ ሰው በዚህ ልክ ሲበደልና ያ ሁሉ ንብረት ሲዘረፍ እንደምን እጁን አጣምሮ ይቀመጣል ገለቴ ምን ሆና ነው ምን ነክቷት ነው ሆኖብኝ ያለችው ነገር ሁሉ ሲሆንባት ዝም ጭጭ ብላ የተቀመጠችው የሚሉ ጥያቄዎችና ግልጽ እንዲሆንላቸውና ነገሩ ግራ እንደገባቸው የተናገሩም ብዙዎች ናቸው ገለቴ ደረሰ ያለችውን ነገር ሁሉ አንድ ጤነኛ የሆነ ሰው ላይ ሲሆን ህግና መንግስት ባለበት ሀገር ላይ ጠበቃ ቆሞ ይከራከራል እንጂ እንዴት ዝም ብሎ ቆሞ ሀብትና ንብረቱ ሲወሰድና የቀማኛ ሲሳይ ሲሆን እንደምን ቆሞ ያያል? ገለቴ በጤናዋ ሳይሆን አንዳች የሚያፈዝ የሚያደነዝዝ ነገር ካልተነካች በስተቀር እንዴት አስር ቤትና አራት መኪናን ያህል ነገር እንደ ቀልድ ተሸጠብኝ ብሎ ይቀመጣል? የሚሉ ጥያቄዎችም በስፋት እየተነሱ ይገኛሉ። ከገለቴ ጋር ተያይዞ የሚነሱ የእርሱ ሐሳቦችም በርክተዋል። ገለቴ ትናንት ከላዳ ሹፌርነት አንስቼ አግብቼ በተንከባከብኩት ባሌ ተዘረፍኩ ተቀማው ስትል የመሰማቷ ነገር የሁሉንም ኢትዮጵያውያን ልብ የሰበረ ባልየውንም እንደምን ያለ ክፉ ሰው ነው ያስባለ ጉዳይ ሆኗል። የገለቴ ጉዳይ በማህበራዊ ሚዲያው እንዲሰራጭና ሁሉም ሰው እያነሳ እየጣለ እየተቀባበለ ሲጋራውና ሲያጋራው ውሎ አድሯል። እንዲያም ሆኖ ግን ስሙ እንደዚያ በዚህ መልኩ እየተነሳ ሲጣልና ሲጠለጠል የቆየው የአትሌት ገለቴ ቡርቃ የቀድሞ ባለቤት የሆነው አቶ ታደለ ገብረ መድን በየትኛውም ሚዲያ ብቅ ብሎ ከገለቴ ለተነሳበት ቅሬታም ሆነ ጥያቄ መልስ መስጠት አልቻለም። እንዲያም ሆኖ የገለቴ ነገር ሀገር ያወቀው ፀሐይ የሞቀውና እልፍ ሲልም በውጭ የመገናኛ ሚዲያዎች ዘንድ በስፋት መነጋገሪያ ከሆነ በኋላ የአትሌቷ የቀድሞ ባለቤት አሁን በዳይ እንደሆነ የተገለጸው አቶ ታደለ ገብረ መድን ማምሻውን በህግ ቁጥጥር ስር ሊውል እንደቻለ ታውቋል። እንደተገኘው መረጃም ከሆነ በባለቤቷ አቶ ታደለ ገብረ መድን ገለቴ ወደ ሚዲያ መታ መገፋቷን፣ መዘረፏን ካቀረበች በኋላ ነገረ ጉዳዩ መጦዙ አስክቶት ተደብቆ ሊሸሽ ሲል ከአንዲት ሽጉጥ ጋር እጅ ከፍንጭ መያዙ ተሰምቷል። ከገለቴ ቡርቃ ባለቤት መያዝ ጋር ተያይዞም ማምሻውን በእርሱ ወገን የሆኑ እና ቤተሰብም ጥብቅ ወዳጅነትም ቁርኝነትም አለን ስለሆነውም ነገር ስለተከሰተውም ነገር በዝርዝር እናውቃለን የሚሉ ግለሰቦች እናውቃለን የሚሉትን እውነታ በዝርዝር ተናግረዋል። እንደ ግለሰቦቹ ገለጻ ከሆነ ገለቴ እንዲጉድ ሰራኝ ያለችውና ስሙ እንዲህ በየማህበራዊ ሚዲያው እየተነሳ እርግማንና ስድብ የሚጣልበት አቶ ታደለ ገብረ መድን ገለቴ እንደምትገልጸውም ሆነ ሰው ሁሉ እንደሚያንቋሽሸው አይነት ሰው እንዳልሆነ ከዚህ ምልፍ ሲል እጅግ በብዙ መልኩ በትትና የተሞላ ገለቴ እንዳለችው እንኳን ሊገድላት ቀርቶ በእያንዳንዱ የስልጠናዋ ወቅትም ሆነ የውድድር ጊዜዎቿ ሁሉ ደከ ተመኝ ሰለቸኝ ሳይል ከጎኗ የማይለይ ስሟ ሳይቀር ከአፉ ላይ የማይለየው ለትዳሩ ታማኝና ለእርሷ ቀኝ እጅ እንደነበረ ይገልጻሉ። ሌላኛው የአቶ ታደለ ቤተሰብ እንደሆነ የሚናገር አንድ ኑሮውን በውጭ ሀገር ያደረገና የቀድሞ ፖሊስ አባል የነበረ ሰው እንዲህ ሲል አውቀዋለሁ ያለውን እውነታም ተናግሯል። ባለቤቷ የኔ የቅርብ ዘመዴ ነው። መካከላቸው ባለው አለመግባባት ሳቢያ ብዙ ጊዜ መካከላቸው ገብተን ለማስታረቅ ሞክረናል። በእነርሱ ጉዳይ እውነቱ የት እንዳለ የምናውቀው እኛና ፈጣሪ ብቻ ነን። ታደለ ገለቴ እንዳለችው ሀብት ንብረቷን ሰርቆ በተንደላቀቀ ኑሮ ውስጥ የሚኖር ሰው አይደለም። ለኑሮው የምንደጉመውም እኛው ነን። ከዚህ አምስትም አስርም እየላክን ኑሮን ቀና እንዲያደርግ የምንረዳው ዘመዶቹ ነን እንጂ እንደተባለው እርሱ የእርሷን ንብረት ዘርፎ ተንደላቆ እየመራ ያለው ሕይወት እንደሌለ ለሕሊናችን ስንል እንመሰክራለን ሲሉም ተደምጠዋል። ሌሎቹ ደግሞ እንዲህ ይላሉ። እንደ ጀግናዋ አትሌት አገላለጽ ጉዳዩ የሚያም ቢሆንም የቀድሞ ባለቤቷ ታደለም ከመያዙ በፊት እርሱም ቃሉን ለሕዝብ ቢሰጥ ሁላችንም የህሊና ፍርድ ለመስጠት ለመማማሪያነትም ጥሩ ነበር በማለት ሀሳብ የሰነዝሩም አልጠፉም። በህግ ክርክር አሸናፊው እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ።

ማስረጃውስ ማንጋ ነው? ይህ የብዙዎች ጥያቄ ነው። አትሌት ገለቴ ቡርቃ በጣም ታሳዝናለች። እንዲህ ተበድላ እንኳን ስለ በደሏ ስትናገር ጨዋነቷ ያስደምማል። የምትጠቀምበት ቃላት የተመጠነ መሆኑ የሰው ልጅ ክብር ላለመካት መጠንቀቋ ያስደንቃል። እንዲህ ውስጧ ደምቶ እንኳን ከአፏ ክፉ ነገር አልወጣም። በዚህ ቃለ ምልልሷ ይህች ልጅ ተቆንጥጣ ያደገች ጨዋ ሴት መሆኗን የሚያስመሰክረው የዋህነቷ ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል። ገለቴ እውቅናዋ ሚዛን እና ገንዘቧን ለክፉ ተጠቅማበት ቢሆን ኖሮ እንኳን ሰው ሊበድላት ቀርቶ ቀና ብሎ የሚያያት አይነት ሴት ባልሆነች ነበር። እርሷ በእምነት፣ በፍቅር፣ በትዕግስትና በመቻቻል ውስጥ ትኖራለች። ብዙ በደል ችላለች። መጠምጠሚያህን ሲወስዱ መጎናጸፊያህን ጨምርላቸው የሚለውን የመጽሐፍ ቅዱስ ቃል የኖረች ሴት አድርጌ ወስጃታለሁ። በበኩሌ ደግሞ ገለቴ በጣም ተሳስታለች። በየዋህነቷ ጉዳዩን የጓዳ ሚስጥር አድርጋ ሰውን እንዳይሰማባት ተከላክላለች ሲል የገለጸው ደግሞ ጋዜጠኛ ሳልሳዊ ባይነሳኝ ነው። ከአምስት ዓመታት በፊት ዋልታ ቴሌቪዥን ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ ያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለህዝብ እንዳይቀርብ አስቁመዋለች። ከበደሏ በላይ በዳዩ እንዳይታወቅ ሸፍና ማመቋ ነው ለዚህ ያበቃት። ገለቴ በይኑንታ ይሁን በፍርሃት፣ መካሪ በማጣት ይሁን በራሷ መንገድ በመጓዝ፣ ብቻ በሁሉም ነገር ተሳስታ ብዙ ነገር አታለች። በመዘግየቷ የማይገባ ጊዜ ወስዳ በደሏን አብዝተዋለች። በእንጭጩ ልታስቀረው የምትችለውን ችግር ጊዜ ሰጥታ አደራጅተዋለች። አሁን ሰበር ደርሶ በተዘጋ ፋይል ወደ ኋላ በማይመለስ ያለቀለት ጉዳይ ላይ ነው ሚዲያ ላይ የወጣቸው ለዚያውም ያንን ሁሉ ቤትና መኪና አጥታ። ዝም ብላ ቆይታ የመጨረሻ ሚዲያ ላይ የወጣችው የምትኖርበት ቤት ሐራጅ ሊወጣ መሆኑን ስታውቅ ነው መውደቂያ አላጣ ነው ብላ በመጨነቋ ነው እንጂ እንደሚመስለኝ ይህንን ጉዳይ አፍናው ለዘላለም ልትኖር የቆረጠች አይነት ሴት ነበረች በደልን በዚህ ልክ የሚችል ጫንቃ እኔ አላውቅም። የገለቴ ንብረት ጉዳይ በጣም ያስቆጫል። የማይመለስ ጉዳት ተጎርታለች። በየትኛው መንገድ ልትካስ እንደምትችል እግዚአብሔር ይወቅ። የህግ ሂደቱ እስከ ገባኝ ድረስ ተጠናቋል። ሰበር ተዘግቷል። የህገ መንግስት ትርጉም የሚፈልግ አከራካሪ ጉዳይም እዚህ ላይ አይታየኝም። ብዙ ዓመታት የፈጀ ይህ የገለቴ ባዶ የማስቀረት ሂደት እንዴት ተከናወነ የሚለው ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እርሷም ይህን ሁሉ እንዴት እኔም አልገባኝም ብላለች። ብዙዎች የተስማሙበት ግን ችግሩን ያመጣው የገለቴ የዋህነት ደረጃ ከፍ ማለቱና ከሚፈለገው በላይ በጣም የዋህ መሆኗ ነው። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ እርግብ የዋሁን ቢልም በጎን እንደ እባብ ደግሞ ብልሁን ብሎ ሚዛኑን ያስተካክለዋል። በላዩ ይህ ሁሉ ሲካሄድ ምንም ነገር አለመጠርጠሯ፣ ሰውየውን መፍራቷ፣ ህግ ከለላ ሊሆናት እንደሚችል አለማወቋ፣ ከሁነኛ ሰው ምክር አለመጠየቋ ለዚህ ሁሉ ችግር እንድትጋለጥ ምክንያት ሆኗል ሲል ጋዜጠኛ መላኩ ብርሃኑ ሀሳቡን አጓርቷል። በዚህ ሁሉ ግን ፖሊስ ላሳየው ፈጣን ትብብር ምስጋና እየተቸረው ይገኛል። ከቤተሰቦቹ የተሰማው ምስክርነት ተቀባይነት የሚኖረው ይሆን? ንብረቷ ይመለስ ይሆን? በቀጣይ ምን እንደሚፈጠር አብረን የምና ይሆናል። ውድ የአማርያ ቲዩብ ቤተሰቦች ስለ ጉዳዩ የሚሰሙ አዳዲስ መረጃዎችን ወደ እናንተ በፍጥነት እንደምናደርስ እየገለጽን አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ማህበራዊና ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም ተመኘን።